አፍሪካውያን እየተደመሙበት የኢትዮጵያ ድሮን ማምረቻ ኢንዱስትሪ ለሀገሪቱ ተስፋ የጫረው የኢትዮጵያና ቡርኪና ፋሶን የእድገት ግስጋሴ እኛ መስማት የምንፈልገው እንዲህ ያለ መልካም ዜና ነው። እኛ አፍሪካውያን አሁን ስለ ውሾች ጩኸት የምንጨነቅበት ሰዓት አይደለም። ኢትዮጵያ ለሀገሪቱ ተምሳሌት የሚሆን ወታደራዊ ጦር መሳሪያ ማምረቻ በመገንባት ከራሱ አልፎ ለሌሎች ለመላክ እየሰራች እንደሆነ መረዳች እያለው። በእርግጥም እኛ የምንኖረው የምዕራብ ዓለም ለማስተዳደር አይደለም። አሁን አፍሪካ ወደፊት እየተራመደች ነው። ይህ ኮሜንቲ የተሰጠው ኢትዮጵያ ድሮን ማምረቷን አስመልክቶ በተሰራ አንድ የአፍሪካ የተመለከተ ጉዳዮች ላይ በሚሰራ ቻናል ነው። አፍሪካ የበርካታ ጥሬ ሀብት መፍሰሻ አህጉር ናት። እንዳለምታደል ሆኖ ግን ይህን ጥሬ ሀብት በሐራጅ እየሸመቱ ዛሬም ድረስ የሚጠቀሙበት ሀያላኖቹ ሀገራት ናቸው። በዚህ ረገድ የአፍሪካ መበዝበዝ የሚገደውና የራሷን ጥሬ ሀብት በራሷ ፋብሪካ አምርታ መጠቀም አለባት ብሎ የሚሞግት መሪ ሲፈጠር ሀያላኖቹ ስልጣን ጥመኛ የሀገሪቱ ፖለቲከኞችን ተጠቅመው በተቀጣጠለው አህጉራዊ ህልም ላይ ውሃ ይጨልሱበታል። ታዲያ ዛሬ ዛሬ ግን አፍሪካ የእውነትም ከዚህ አዙሪት እየወጣች የሚመስል ተስፋ ዶፍ መፈንጠቅ ጀምሯል። በዚህ ረገድ ደግሞ የአፍሪካን ማደግ አብዝተው የሚሹ የዘመኑ ፓናፍሪካኒዝም አቀንቃኞች ይበል የሚያሰኝ ተግባር ላይ ተሰማርቷል። እኛም በዛሬው ጥንቅራችን እነዚህ የአፍሪካ ማደግ የሚሹ አቀንቃኞች ኢትዮጵያንና ቡርኪና ፋሶንን በተመለከተ ይዘው የወጡትን ሰሞነኛ ትንታኔና በስሩ የተሰጡ ኮሜንቶችን ልናስዳስሳችሁ ወደናል። አብራችሁን ዝለቁ። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድቆይ ለማጋበዝ ቤተሰቡን የወዳጅ እያልን ወደ መረጃው እናሻግራችሁ። በሚሊዮን የሚቆጠሩ አፍሪካውያን ዛሬ ላይ በእርዳታ ምክንያት ድሆች ናቸው። በርዳታ ደግሞ ድህነትና ቀውስ ይጨምራል እንጂ ማብቂያ አይኖረውም። ይህን ንግግር በአንድ ወቅት ዛምቢያዊቷ ፕሮፌሰር ዳምቢሳ ሞዮ ናት የተናገረችው። ፕሮፌሰሯ ለዚህ መፍትሄው ንግድና ኢንቨስትመንትን ማስፋፋት ነው ባይ ናት። አዎ በአፍሪካ ውስጥ ግብርና ትልቅ ማህበራዊና ኢኮኖሚያዊ አሻራ አለው። ከ60 በመቶ በላይ የሚሆኑት ከሰሃራ በታች ያሉ የአፍሪካ ህዝቦች አነስተኛ ገበሬዎች ሲሆኑ 23 በመቶ ከሰሃራ በታች ያሉ አፍሪካ ሀገራት አጠቃላይ የሀገር ውስጥ ምርት የሚያገኙት ከግብርና ነው። በጥቅሉ ግብርና ለአብዛኞቹ የአፍሪካ ሀገራት ኢኮኖሚያዊ እድገት ወሳኝ ነው። ግብርና በሁሉም የአፍሪካ ሀገራት ኢኮኖሚ ውስጥ ትልቅ ድርሻ ያለው ሲሆን ሴክተሩ አህጉሪቱ ቅድሚያ ለምትሰጣቸው ጉዳዮች ማለትም ድህነትና ረሃብን ማጥፋት፣ የአፍሪካ ንግድና ኢንቨስትመንቶችን ማሳደግ፣ ፈጣን ኢንዱስትሪዎችና ኢኮኖሚያዊ ብዝሀነትን ለማሳደግ ትልቅ አቅም ያለው ነው። በዚህም በአፍሪካ የዘመናዊ ግብርና የወደፊት ጣፋንታ የተፈጥሮ ሀብት በአግባቡ በመጠቀምና ና አዳዲስና ዘመናዊ የግብርና ግብዓቶችን መሰረት ያደረገ ሊሆን ይገባል የሚሉ በርካታ ምክር ሳቦች ይነሳሉ። ታዲያ ዛሬ ላይ ይሄን ምክር ሀሳብ በመተግበር ረገድ ቡርኪና ፋሶን የሚስተካከላት የአፍሪካ ሀገር አልተገኘም። ቡርኪና ፋሶ ዛሬ ላይ በግብርና ዘርፍ ከመራቀቅም አልፋ ለሌሎች የአፍሪካ ሀገሮች ለመትረፍ በቅታለች። በቡርኪና ፋሶን ዛሬ የግብርና ጥሬ ምርቷ ለየትኛውም ሀገር አይሸጥም። የልቁንስ ምርቱ ከተሰበሰበ በኋላ በገነባቸው ዘመናዊ ፋብሪካ ፕሮሰስ እየተደረገ ያለቀ ምርት ሆኖ በውድ ዋጋ ይቸበቸባል እንጂ ይህ መሆኑ ደግሞ የአፍሪካን ጥሬ ሀብት በገፍ ለሚበዘ ያበዙት ሀያሎቹ ሀገር እንቅልፍ የሚነሳ ሆኗል። የአፍሪካ ነገር ለሚያንገበግባቸው የዘመኑ ፓን አፍሪካኒዝም አቀንቃኞች ደግሞ ጉዳዩ የልባቸውን መሻት የሚያሟላ ክስተት ነው። ታዲያ በዚህ ረገድ የሀገሪቱ ተንታኞች እንደ ቡርኪናፋሶ ሁሉ የሀገራችን ኢትዮጵያንም ስም እንደ ተምሳሌ ታደርገው በማወደስ ላይ ናቸው። ለመሆኑ የአፍሪካ ሚዲያዎች የኢትዮጵያ ወቅታዊ እድገት በተመለከተ ምን አሉ ብለን ስንጠይቅ ደግሞ አፕሊፍቲንግ አፍሪካ የተሰኘው ሚዲያ በግንባር ቀደምነት ይነሳል። እናም ይህ ሚዲያ ኢትዮጵያን በተመለከተ ያንጸባረቀው ሀሳብ በጥቂቱ እንመልከት። ከዚህ በታች የተገለጸው ሀሳብ ሙሉ በሙሉ ከዚሁ ሚዲያ የተወሰደ መሆኑን እየገለጽን ወደ መረጃው እንለፍ። ዛሬ በቡርኪና ፋሶ ና በኢትዮጵያ እያየን ያለነው የእድገት ጎዳና ታሪክ ብቻ አይደለም፤ ይልቁንስ የመላው አፍሪካን የወደፊት ዕጣ ፈንታ የሚወስን የተስፋ ጭላንጭል እንጂ ይህ ጀማሮ ጅማሮ የአፍሪካ ሀገራት በአለም አቀፍ ኢኮኖሚ ውስጥ የበይ ተመልካች ሳይሆኑ ራሳቸውም መሪ ተዋናይ ሆነው ብቅ ያሉበት ነው። ኢትዮጵያ ሰማዩ በውጭ ያሎች ብቻ ሳይሆን በአፍሪካውያን የአይምሮ ልህቀትና ቆራጥነት የሚዘወርበት ዘዳ ሳይታናለች ይህንን ለውጥ ለመመስከር ደግሞ እንደ አንድ አፍሪካዊ ኩራት እየተሰማኝ ነው በማለት ወጣቱ የአህጉር አፍሪካ ጂኦፖለቲክስ ተንታኝ ንግግሩ ይጀምራል። ከዚህም በላይ ተንታኙ ኢትዮጵያ በቅርቡ ይፋ ያደረገችው የድሮ ማምረቻ ማዕከሉን እንዲህ ሲል ይገልጸዋል። ይህ ኢትዮጵያ ያስመረቀችው ስካይዊን የድሮን ማምረቻ ኢንዱስትሪ የአፍሪካ አቅም ያስመሰከረ ታላቅ የድል ጮራ ነው፣ በማለት በጠቅላይ ሚኒስትር አብይ አህመድ መጋቢት 8 ቀን 2025 የተመረቀው ስካይ ዊንድ ኤሮኖቲክስ ኢንዱስትሪ ኢትዮጵያ በቴክኖሎጂ ራሷን ለመቻልና መከላከያዋን ለማዘመን ለምታደርገው ጥረት ታሪካዊ ምዕራፍ ተደርጎ የሚወሰድ ነው ሲልም ሀሳቡን ይቀጥላል። ይህ ጉልህ እድገት ደግሞ ኢትዮጵያን በአፍሪካ ኤሮኖቲክስ ታሪክ ውስጥ ቀዳሚ የሚያደርጋት ሲሆን ከራሷም አልፎ ሰፊውን የአፍሪካ ህጉር ከሀያላኑ የ የቴክኖሎጂ ቴክኖሎጂ ጥገኝነት የመላቀቅ ራዕይን የሚያንጸባርቅ ነው። እንዲሁም እንደ ቡርኪና ፋሶን ካፒቴን ኢብራሂም ትራውሬ ሁሉ የአፍሪካ ሀገራት ራሳቸውን መቻልና ሀገር በቀል ፈጠራን ቅድሚያ እንዲሰጡት የሚያስችለውን የሀገሪቱን ምሁራን ምክረ ሀሳብ ተግባር ላይ ካዋሉት ባለራይ የአፍሪካ መሪዎች መካከል የሚጠቀስ ነው። ስካይዊንድ ኤሮኖቲክስ ኢንዱስትሪዎች የኢትዮጵያን ቴክኖሎጂ አቅም በማሳገድ ረገድ ትልቅ ድፍረት የተሞላበት እርምጃ ተደርገው ሊወሰዱም ይችላሉ። ይህ ተቋም ለሲቪልና ወታደራዊ አፕሊኬሽኖች የተነደፉትን ሰው አልባ የአየር ላይ ተሽከርካሪዎችን በማምረት ላይ ያተኮረ ሲሆን የእነዚህ ኢንዱስትሪዎች መመስረት ደግሞ የሀገሪቱን ኢኮኖሚ የሚያነቃቃ ለዜጎቿ የስራ ዕድል የሚፈጥርና ብሔራዊ ደህንነቷን የሚያጠነክር ነው። የተቋሙ ራዕይ የአገር ውስጥ ምርመራንና ልማትን በማነቃቃት አዲስ ትውልድ ኢትዮጵያዊ ሳይንቲስቶችን መሀንዲሶችንና የቴክኖሎጂ ፈጠራዎችን ለማፍለቅ ያለመ ነው። ከዚህም በላይ ይህ የኢንዱስትሪ እድገት በኢትዮጵያ የግብርና የአካባቢና የጸጥታ ዘርፎች ላይ ትልቅ አንድምታማለው በማለት ነው ሀሳቡን የሚያብራራው ወጣቱ ተንታኝ። በኢትዮጵያ እድገት መደመሙን ይቀጥልና ይህ የቴክኖሎጂ ሽግግር የሰብል ክትትልንና ቀልጣፋ የሀብት አስተዳደርን በማሳለጥ የሀገሪቱ የጀርባ አጥንት የሆነውን ግብርና ለማዘመን አይነተኛ ሚና እንደሚወጣ ይገልጻል። እንዲህ ያለው እምርታ ደግሞ ምርታማነትን ከማሳደጉ ባሻገር የምግብ አቅርቦትን በመጨመር ለገጠር ልማት ከፍተኛ አስተዋጽኦን ያበረክታል። ከዚህም በላይ እነዚህ ድሮኖች አስተማማኝ የአካባቢ ጥበቃና የአደጋ ምላሽ ለመስጠት አይነተኛ ሚና ይጫወታሉ በአየር ንብረት ሳቢያ ሊደርስ የሚችሉትን ተግዳሮትን ለመቆጣጠር በሚደረገው ጥረት ላይም የዱር እንስሳትን ለመከታተልና የአደጋ ጊዜ ሁኔታዎችን ለመቆጣጠር ቀልጣፋ መፍትሄዎችን ይሰጣሉ። እናም እነዚህ አፕሊኬሽኖች ወደፊት በመላው ኢትዮጵያ በሚደረገው ዘላቂ ልማትና የአካባቢ ጥበቃ ጥረቶች ላይ ትልቅ አስተዋጽኦን ይጫወታሉ። ይህ በኢትዮጵያ እያየነ ያለነው እምቃቅም የአፍሪካ በራስ ጥረት መበልጸግ የሚያረጋግጥ ጅማሮ ነው። በዚህ መነሻነትም ወደፊት በአገሪቱ በርካታ ሰው አልባ አውሮፕላኖችን ማምረት እንደሚቻል ያረጋግጣል። ይህ ደግሞ እንደ አፍሪካ የሚያጋጥመንን ፈተና በጠንካራ መረጃ ላይ ተመስርተን ምላሽ በመስጠት ረገድ ቁልፍ ሚና ይጫወታል። እንደ ሀገር ለኢትዮጵያ ደግሞ መከላከያ ሰራዊቷንና ፌዴራል ፖሊስና የሌሎችንም የጸጥታ ኃይሎችን አቅም በከፍተኛ ሁኔታ ያጠናክራል። በመከላከያ አቅም ዘርፍ ደግሞ የሀገር በቀል የዩኤቪ ቴክኖሎጂን እድገት በማፋጠን ሀገሪቱ ከውጭ አቅራቢዎች በመላቀቅ በራሷ ምርት ድንበሯን ለማስጠበቅ ያስችላታል። በጥቅሉ ይህ ስልታዊ ራስን በራስ የማስተዳደር ጥበብ ብሔራዊ ጥቅሞችን ከማስጠበቅ ና ደህንነት ስጋቶችን ከማስጠበቅ ረገድ እጅግ አስፈላጊ ተግባር ነው በማለት ነው ሀሳቡን የሚያጠናክረው። በተጨማሪም ኢትዮጵያ ድሮኖቿን በራሱ አቅም ማምረት መቻሏ በመከላከያ ቴክኖሎጂ ዘርፍ ቀጠናዊ መሪነቷን በማስጠበቅ በጎረቤት ሀገራት ዘንድ ከፍተኛ የሆነ ተፈላጊነት ያጎናጽፋታል። ዛሬ እንደ አፍሪካ ማድረግ ያለብን ነገሮች በጣም ብዙ ናቸው። ይሁንና በመጀመሪያ ደረጃ ግን ምርምር ማድረግ በመቻል በጣም ብዙ ስኬታማ ውጤቶችን እንድናገኝ ያስችለናል። ከዚህ ቀጥሎ ሁለተኛው የአህጉሪቱ ምዕራፍ ሀገሪቱን እርስ በርስ የሚያስተሳስር ሰፊ ቀጠናዊ የገበያ ሰንሰለት መዘርጋት ነው። በዚህ ረገድ ደግሞ አፍሪካውያን በራሳቸው ገበያ ምርቶቻቸውን መሸጥና የሸማቾችን ፍላጎት በራሳቸው ምርት ማሟላት ይጠበቅባቸዋል። ሶስተኛው ደግሞ አሁን ኢትዮጵያ የጀመረችው ሰው አልባ ቴክኖሎጂ ነው። ይህ የሀገሪቱ ቴክኖሎጂ መልማት እቅድ ደግሞ በተቋም መካከል የሚመሰረተውን ጥምረትና ውድድር የበለጠ እያሳደገ ይሄዳል። ታዲያ በዚህ መንገድ አፍሪካ ቴክኖሎጂን የመጋራትና የአንዱን ተሞክሮ ወደ አንዱ የማጽረ ድረስ አውዷን ታሰፋለች ማለት ነው ብሎ ሀሳቡን ይቀጥላል። በዚህ ረገድ ወደ እነዚህ የስካይዊን ኤሮኖቲክስ ኢንዱስትሪዎች ኢኮኖሚያዊ እንድምታ ስንመለስ ከስራ ፈጠራና የቴክኖሎጂ እድገት ፈጣን ጥቅሞች ባሻገር ይዘልቃሉ። ኢትዮጵያ አሁን የጀመረችው ለጥ ዩኤቪ ና ተያያዥ ቴክኖሎጂን ወደ ውጭ የመላክ አቅሟን በማሳደግ በዓለም አቀፍ ገበያ ተወዳዳሪ እንድትሆን ያደርጋታል። ይህም በኤሮኖቲክስ ኢንዱስትሪ ውስጥ ንቁ ተዋናይ ሆና እንድትታይ ያደርጋታል። እንዲህ ያለው የኢኮኖሚ ብዝሃነት ደግሞ የውጭ ንግድ ላይ ጥገኝነትን ለመቀነስና ና ዘላቂ እድገትን ለማምጣት አይነተኛ ሚና ይጫወታል። በጥቅሉ የዚህ ተቋም መመስረት ኢትዮጵያ የፈጠራ ስራዋን ለማጎልበትና ከአያላኑ ተጽዕኖ ነጻ የሆነ የማይበገር ኢኮኖሚ ለመገንባት ቁርጠኛ መሆኗን ለዓለም አቀፍ ባለሀብቶች ይጠቁማል። ይህ ጅምር ደግሞ እንደ ካፒቴን ኢብራሂም ትራውሬ ባሉ መሪዎች የተደገፈውን ሰፊውን አፍሪካዊ ራስን የመቻልና የኢኮኖሚ ነጻነት ራዕይን ያንጸባርቃል። በቡርኪናፋሶ ያለው የትራውሬ አመራር ብሔራዊ ሀብትን በማስመለስ የሀገር ውስጥ ኢንዱስትሪዎችን በማስተዋወቅና ኢኮኖሚያዊ ብዝሃነትን በማጎልበት ላይ ከፍተኛ ትኩረት ተሰጥቶታል። እንደ ኢትዮጵያ ሁሉ ቡርኪና ፋሶ በትራውሬ አመራር እየተዘወረች ከውጭ ወደ ሀገር ውስጥ የምታስገባቸው ምርቶች ላይ ያላትን ጥገኝነት በመቀነስና ሀገር በቀል ፈጠራዎችን በማጎልበት ረገድ ታላቅ አብዮት አስነስታለች። ቡርኪና ፋሶን የዘረጋችው ግዙፉ የሆሚቾ አምኒታንያን ኢንጂነሪንግ ኢንዱስትሪ የመከላከያ ኃይል በቦምቦች መድፍና ሰው አልባ አውሮፕላኖችን ያመርታል። ይህ ማለት ደግሞ አሁን ኢትዮጵያ ከዘረጋቸው ኢንዱስትሪ ጋር ተደምሮ ወደፊት ለአፍሪካ የድሮን ቴክኖሎጂ ፍላጎት ምላሽ የሚሰጥ ይሆናል። ኢትዮጵያ የዘረጋቸው ይህ ኢንዱስትሪ ደግሞ ከራሷም አልፎ በተለይም የአፍሪካን ፍላጎት ለማርካት ያለመ ነው። በዚህም ኢትዮጵያ ዘመን አፈራሽ ቴክኖሎጂዎችን በተመለከተ ከውጭ ከማስገባት ይልቅ በራሷ ማበልጸጉ ላይ ትኩረት ሰጥታ እየሰራች እንደሆነ ያረጋግጣል። በጥቅሉ አሁን ላይ በኢትዮጵያና በቡርኪና ፋሶን እያየነ ያለነው ነገር ለመጪው የሀገሪቱ ተረካቢ ትውልድ ትልቅ ስንቅ መሆን የሚችል አንድምታ ያለው ነው። አፍሪካውያን እርስ በርሳቸው በመደጋገፍ አብሮ መልማትና ማደግን እንዲረዱ ያደርጋል። የኢንዱስትሪ ምጥቀትን በማስፋፋት ማከፋት ተጨማሪ ገበያንና የራስን ጥሬ ሀብት በራስ ማሽነሪ ማምረትን በማስተማር ሀገራትን ከክስረት ይታደጋል። ኢትዮጵያም ሆነች ቡርኪና ፋሶን በራስ መተዳደርና በብሔራዊ ሉዓላዊነት ላይ ያተኮረውን አዲሱ የአፍሪካ የአመራር በምሳሌነት ያሳያሉ። አገር በቀል ኢንዱስትሪዎችን ለማሳደግ ያላቸው የጋራ ቁርጠኝነት አገሪቱ ለፈጠራና እድገት ያላትን አቅም የሚያሳይ ነው። እንደዚህ አይነት እድገቶች ለሀገራዊ ደህንነትና ኢኮኖሚ እድገት አስተዋጽኦ ከማድረግ ባለፈ ለሌሎች የአፍሪካ ሀገራት በራሳቸው የቴክኖሎጂ አቅም ላይ ኢንቨስት እንዲያደርጉና የፈጠራ ባህል እንዲያጎለብቱ ያነሳሳል። በጥቅሉ እነዚህ ስካይዊንድ ኤሮኖቲክስ ኢንዱስትሪዎች ቴክኖሎጂያዊ ስኬት በላይ እንድምታ ያላቸው ናቸው ቢባል ማጋነን አይሆንም። ይህ የኢትዮጵያን መጻኤ ዕድል የሚወስን ትልቅ አሻራ ነው። ከዚህም አልፎ አፍሪካ እንደ አድዋ ድል የምትኮራበት ይህንን እንደ ቤዝ በመውሰድ ወደፊት አዳዲስ ፈጠራዎችን ለመስራትና የራሷን ጥሬ ሀብት ተጠቅማ የበለጸገ ማህበረሰብ የምትገነባበት ራእይ ያንጸባርቃል። በተመሳሳይ በቡርኪና ፋሶም በካፒቴን ኢብራሂም ትራውሬ አመራር የተስተዋለውም በራስ የመተማመንና የመልማት እንቅስቃሴ